ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም። በዓል እንዴት ነው? በዓል እንዴት አለፈ? በዓል ተደራረበባችሁ አይደል? አዲስ ዓመት፣ መስቀል፣ የልጆች ትምህርት ቤት ምናምን። በቃ መስከረም ወር በጣም አስቸጋሪ እንደሆነ አስባለሁ ለወላጆች፣ ምክንያቱም በዓል ይደራረባል፣ እንደገና ትምህርት ቤት ይከፈታል። ወጪው ብዙ ነው የሚሆነው። ናላ ያዞራል አይደል? እኛ ጋር ደግሞ ጃንዋሪ ጃንዋሪ ነው እንደዚህ የሚሆነውና ፊል አደርገዋለሁ ችግራችሁን፣ ወላጆች ኢትዮጵያ ያላችሁ ወላጆች ማለት ነው። እና አይዟችሁ፣ እግዚአብሔር ይረዳናል። እግዚአብሔር ነው የሚያኖረን። በካዝናችን ወይ በቦርሳችን ወይ ምናምን ያረገነው ብር አይደለም የሚያኖረን፣ እግዚአብሔር ነው የሚያኖረን። እና አይዟችሁ፣ እንግዲህ መልካሙን ጊዜ ያምጣልን እላለሁኝ። እንዴት ናችሁ አሁን የሆነ ነገር ትዝ አለኝና እስኪ ለምን ከቤተሰቦቼ ጋር አላወራበትም ብዬ ብቅ ብያለሁ ወደ እናንተ። ምንድን ነው በጥቁርና በነጭ ጥቁርና ነጭ እኔ በቆዳ ብቻ በቆዳ ብቻ አላየውም ይሄን ነገር ይሄን ልዩነት ማለት ብዙ ጊዜ ነጮች ጥቁር ምናምን ምናምን ስንል አንዳንድ ወጣ ያለ ነገር ስናይ ወይ ጥቁር ምናምን እንላለን እና ብዙዎቹ ነጭ አምላኪዎች ምናምን ትባላላችሁ። እንደዛ ስትሉ ግን ለምንድን ነው እንደሱ የምንለው? ነጮች ካያችሁ በጣም ሆነስት ናቸው። ሁሉ ነገር ላይ ህግን ያከብራሉ። ሰው በቃ አዩኝ አላዩኝ ብለው አይደለም አንድን ነገር ሲያደርጉ። በቃ የሆነ ነገር ካስቀመጣችሁላቸው የሆነ ስርዓት ይሄ ነገር እንዲህ ነው ብላችሁ ህግ ካስቀመጣችሁ በዛ ህግ እንትን ይላሉ ይመራሉ። ልክ ጥቁር በፐርሰንት ብናስቀምጠው ጥቁር ይበልጡ ፐርሰንት ህግ አያከብርም፣ በፐርሰንት ብናስቀምጠው ወደ ነጭ ስንመጣ ደግሞ ትንሹ ፐርሰንት አያከብርም ህግ የማያከብሩም አሉ፣ ግን በፐርሰንት ስናስቀምጠው የትናየት ጥቁር ግን፣ እኛንም ጨምሮ እኛም ጥቁሮች አይደለም አበሾች ጥቁር ነን፣ አፍሪካዊ እስከሆነ ድረስ ማለት ነው። እና እዚህ ሀገር፣ አያችኋለሁ ሳይ እንግዲህ ነጭም ጥቁርም አለ እዚህ ሀገር እኩል በኩል በሚባል ደረጃ ነው ያሉት። ነጭና ጥቁር እኩል በኩል በሚባል ደረጃ እንደውም ህንዶችም ጭምር ማለት ነው። እዚህ ሀገር በቃ በጣም ብዙዎቹ እንደዛ ናቸው። እና በንትን ስታስቀምጡ ግን ነጮች በጣም ሁሉ ነገር ላይ ስትሪክት ናቸው። በጣም ደስ ይሏቸዋል በቃ ለስርዓት ሲገዙ ምን ሲሉ፣ ጥቁሮችን ስትመለከቱ ግን ስፔሻሊ ሳውዝ አፍሪካ ገንዘብ ካለ በሰማይ መንገድ አለ የሚባለው ታረት የሚሰራው ሳውዝ አፍሪካ ላይ ነው። ገንዘብ ካላችሁ ማንኛውንም ኢቨን ህገወጥ ነገር በገንዘባችሁ ማድረግ ትችላላችሁ። እዚህ ሀገር ህገወጥ ነገር ነው የምላችሁ ህገወጥ ነገር። ነጮች ግን እንደዛ ብሎ ነገር የለም፣ በቃ ስትሪክት ናቸው። ኢቨን ትራፊክ እንኳን ሲይዛችሁ ነጭና ትራፊክ ሳይሆን ፖሊስ ፖሊስ ሲይዛችሁ፣ ነጭና ጥቁር ከሆነ ጥቁርን ገንዘብ ምናምን ሰጥታችሁ ይለቃችኋል። ነጭ ጋር እንዲህ ብሎ ነገር የለም። ኢሚግሬሽኖች ሲመጡ ምን ሲሉ በቃ ነጮች ሆነስት ናቸው ሁሉ ነገር ላይ ህጋቸውን፣ ጠበቅ ለህግ ይገዛሉ። መንገድ ላይ ስትሄዱ መንገድ ላይ ስትሄዱ አሁን ሮቦት አለ አይደል? የትራፊክ መብራት አለ አይደል? እሱ ላይ እኛም ስለምናደርገው ይሄን ነገር ማለት ነው፣ ሁላችንም እናደርገዋለን። እዚህ ሀገር እንዲ እንዲ እንልና ግራ ቀኝ አይተን የፖሊስ የትራፊክ መኪና የፖሊስ መኪና ምናምን ከሌለ ሰው ከሌለ ምን አስጠበቀን ነው የምንለው። በቃ ሮቦት ላይ ለምን እንቆማለን ብለን ላጥ ብለን ነው የምናልፈው። እነሱ ግን ብቻቸው ለምን አይሆኑ? አረንጓዴ ሳይበራ አይሄዱ። ከዛ ቢጫ ማስጠንቀቂያ ነው የሚቆሙት ይሄ እንዲህ ሮቦት ጥሶ መሄድ ምናምን የለም። የሆነ ቦታ ሰልፍ ምናምን እንትን በሉ እስኪ፣ ጥቁሩ አጨናብሮ ምን ብሎ ምን ብሎ በቃ ሰልፉን እንትን ብሎ ሸውዶ መግባት ይፈልጋል። ነጭ ግን ያችኑ ቦታውን ጠብቆ፣ እንደውም ይደናገጣሉ እናንተ ሲያዩ ያሟዋል። እንዲህ አይነት ነገር የለም፣ በቃ በግርምት ነው የሚያዩአችሁ ምናምን እና አንዳንዴ የሆነ ነጮችን ዊኮ ጥቁር ዊኮ አበሻ ምናምን ስንል ነጭ አምላኪዎች ናቸው ምናምን እንባላለን። ኖ ነጭ አምላኪ የሆነን አይደለም። ግን አንዳንዴ ክሬዲት ያስፈልጋል፣ መልካም ነገራቸውንም መደበቅ የለብንም። እንደገና ደግሞ በትዳርም ብትሄዱ ከወደዱ ወደዱ ነው። ነጮች ይሄ ቺት ምናምን በጣም እንዳልኳችሁ የተወሰነች ፐርሰንት ነው የተወሰነች ፐርሰንት ከጠሏችሁ፣ ፍቺ ይፈጽማሉ እንጂ በተረፈ እስከ ምናምናችሁ የሚወዳችሁ ዊልቸር ላይ ብትቀመጡ የሚያስታምማችሁ በካንሰር ምን ምን ብሎ ባሏ ምን ምን ብላ ሚስቱ ምን ብሎ እስከ መጨረሻው ሰዓት ከጎን የማይለይ ነጭ ነው። አበሾች አይታችኋል፣ የአይምሮ ውስንነት ያላቸውን ልጆች እንኳን ሲያዩ ጥለው ነው ፈርጥጠው የሚወጡት። አበሾች ልጆቻቸውን እንኳን አያሳድጉም። ዚስማች ጭንቀት በቃ መጨናነቅ ምናምን ላይፍን እንትን ማለት አይወዱም። ጥቁርን ቢሆን በብዛት አይታችሁ ከሆነ ሚስትየው እንትን ስትል ክህደት እንኳን አይደለም፣ እንደዚህ ሆነች ብለው ጎስቆል ስትል የድሮ ውበቷ ሲሟሽሽ ሲጠፋ ነው ጥለው የሚጠፉት፣ ወይ ደግሞ ቺት ማድረግ የሚጀምሩት አበሻና ጥቁሮች ማለት ነው። ነጭ ግን እንዲህ ብሎ ነገር የለም፣ በቃ በጣም ነው ቴክ ኬር የሚያደርጉት ሲጠሉ ፍቺ ይፈጽማሉ፣ ሲሰለቻችሁ ምናምን እንጂ ይሄ እንዲህ በሁለት ቢላ ምናምን ነገር የለም እነሱ ጋርና፣ ይሄን ይሄን ነገር ብንወርስ ከነሱ ብዬ እላለሁኝ። እስከ መጨረሻው ሰዓት ነው ቴከር የሚያደርጉት ሚስቶቻቸውን፣ ባሎቻቸውን እስከ መጨረሻው ሰዓት። በካንሰር የሚባል በሽታ ሲጀመር የነጮች ነው የሚመስለን የነበረው አሁን ነው አበሾች ምናምን ላይ እንትን ያለው እና ምን ምን ብላ ሚስትየው አልጋ ላይ እንደዛ ሆና እንትን ስትል ሁሌ በፍቅር በስስት እጇን እያሻሹ ምናምን ነው በቃ እስክትሞትበት ሰዓት ድረስ እንትን የሚሉ ቴኬር የሚያደርጉት እና አንዳንዴ የሆነ ነጮች ምናምን ሲባል ነጭ አምላኪ ምናምን ምናምን ቆሻሻ። አሁን ለምሳሌ እንዲህ የሆነ ለስላሳ ምንም ምንም የሆነ ቸኮሌት ምንም በልታችሁ እንዲህ በየመንገዱ እንደ ጥቁር እና አበሻ ነው የሚጥለው። ነጭ የፈለገ ነገር ቢሆን አይጥልም መንገድ ላይ የፈለገ ነገር ቢሆን እና እናንተ ስትጥሉ እንኳን በትዝብት ነው የሚያያችሁ፣ ወይ ደግሞ አንስተው ቆሻሻ መጣያ ውስጥ ይጥላሉ እንጂ እንዲህ ስርዓት አልበኝነት የለባቸውም። እና አንዳንዴ ዝም ብለን አበሻ ምናምን የሆነ እራሳችንን ባንኮፍስ፣ ብዙ የሚያስኮፍስ ነገር የለንም። ከምሬ ነው የምላችሁ። እና እንደውም አንዳንዴ የሚያሸማቅቅ ነገር አለን። እና ከነጮች አንድን ሰው ማድነቅ ያለብን ቦታ ላይ ብናደንቅ የሆነ ስታደንቁ አይ ነጭ አምላኪ አይ ምናምን እያለን ሰዎችን እንትን ባንል መልካም ነው ብዬ ይላለው። ነጭ አምላኪዎች ሆነን ሳይሆን ሩ የሚሰራ ሰው መመስገን አለበት ብዬ ላለው። ስላዳመጣችሁኝ ያመሰግናለሁ። ባባይ